ይህ ሀሌታ ቲቪ ነው። የሰዓቱን ዜናዎች ይዘን መጥተናል። ውድ ቤተሰቦች፣ ዋና ዋናዎቹን በቅድሚያ ታይዋን ድረሱልኝ እያለች ነው። በቻይና ልወረር ነው ነው ጥሪዋ። ኢራን ውድ የሆኑት ሳይንቲስቶቿንና ጄኔራሎቿን ቀበረች። የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላን ተገዶ ሙምባይ አረፈ። አብራችሁን ቆዩ። አዲስ የምትቀላቀሉ ሰብስክራይብ ማድረግ እንዳይረሳ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ ወደ ዜናዎቹ አመራን። ሰላም ዲኤም ሲሊል ስቴክ እስከ ሁለት ሚሊዮን ብር ጥመሻ ደረደባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ ለፊላቤ ዲዛይን የተሰራው እጅግ መላክ እይታ ያላቸው ሲሆኑ ደርስምን ፕርዘንት ቅ መክፍያ ብቻ እንሆያለን ነው። ባለ አንድ መኝታ ከሰባ ሁለት ካሬ ጀምሮ ባለ ሁለት መኝታ ከመቶ አምስት ካሬ ጀምሮ ባለ ሶስት መኝታ ከመቶ አረባ አምስት ካሬ ጀምሮ ማግኘት ይችላሉ። በተጨማሪ ስሳ ፐርሰንት የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህል በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባነው ስልክ ይደውሉ። በኢራንና በእስራኤል መካከል በነበረው ጦርነት አሜሪካ የኢራንን ሚሳኤል ለመምታት ከ15 እስከ 20% የሚሆነውን የታድ መከላከያ ሚሳኤሏን ክምቼ ተጠቅማለች ተባለ። ይህም ወደ 1 ቢሊዮን ዶላር አስወጥቷታል ሲል የቡልጋሪያው የመከላከያ ዜና ሚሊታሪ ዋች ሜጋዚን ዘግቧል። አጠቃላይ ለዚህ ጦርነት ብላ ከባህር ኃይሏ እስከ አየር ኃይል ጦር ያንቀሳቀሰችበትንና ለኢራን ኦፕሬሽን ያወጣችውም በቢሊዮን ዶላር እንደሆነ ይኸው ሪፖርት ያሳያል። የየመን ሁቲ ደግሞ አዲስ ሚሳኤል ይፋ አድርጓል። ይህኛው ሚሳኤል ከዚህ ቀደም ሁቲ ሲጠቀምባቸው ከነበሩ ሚሳይሎች በፍጥነት በኃይልና በውስብስብነቱ ከፍ ያለ ነው ተብሏል። በዚህ ሳምንት ይሞከራል የተባለው ሚሳይሉ በ670 ሰከንድ 11 ደቂቃ ወይም 290 ኪሎ ሜትር በሮ ቴላቪቭ ይደርሳል ተብሏል። ከዚህ በፊትም ቴላቪቭ ደርሰው ጥቃት የሰነዘሩ ሚሳይሎችን ሀውቲ በተደጋጋሚ ሲተኩስ መቆየቱ ይታወሳል። አሁንም በጋዛ ላይ የሚደርሰው ድብደባ ባለመቆሙ ወደ እስራኤል ሚሳይል ማስወንጨፉን እንደቀጠለ ነው። የኑክሌር ሳይንቲስቶችና ከፍተኛ ወታደራዊ መኮንኖችን ጨምሮ ኢራን ከእስራኤል ጋር ባደረገችው ውጊያ የተገደሉ ስልሳ በላይ ዋነኛ ሰዎቿን ስርዓተ ቀብር ፈጽማለች። በማዕከራዊ ቴራን በተካሄደው ሥነ ሥርዓት ፕሬዚደንት መሱድ ፔሺኪያን፣ የኢራን መንፈሳዊ መሪ አያቶላህ አሊ ሐሚኒ እና ከፍተኛ አማካሪያቸው ሬድ አድሚራል አሊ ሐምሽክሃኒ በአስር ሺህ የሚቆጠሩ ኢራናውያን ታድመዋል። ሬድ አድሚራል አሊ ሐምሃኒ ቆስለው በከዘራ ሲንቀሳቀሱ መታየታቸውን የፈረንሳይ ዜና አገልግሎት ዘግቧል። ባለፈው ሐሙስ ኢራን በእስራኤል ላይ ድል መቀዳጀቷን ያወጁት አሊ ካሚኒ ራሳቸው ግን በመርሃ ግብሩ ላይ አልተገኙም። በሥነ ሥርዓቱ ላይ የተሳተፉ ኢራናውያን የሟቾችን ፎቶግራፊ ይዘው መፈክር እያሰሙ የኢራንን ሰንደቅ ዓላማ ሲያውለበልቡ ታይተዋል። ከአዘንተኞቹ መካከል ሞት ለአሜሪካ ሞት ለእስራኤል የሚሉ መፈክሮች ማሰማታቸውን የኢራን ብሔራዊ ቴሌቪዥን ጣቢያ አሳይቷል። የቀድሞው የኢራን ጦር ጠቅላይ አዛዥ ሜጀር ጀኔራል መሐመድ ባግሃሪም አብሯቸው ከተገደሉት ከባለቤታቸውና ከጋዜጠኛው ልጃቸው ጋር እንደሚቀበሩ የፈረንሳይ ዜና አገልግሎት ዘግቧል። የኒውክሌር ሳይንቲስት የነበሩት ሙሐመድ መህዲ ቴራንቺ በተመሳሳይ ስርዓተ ቀብራቸው ከባለቤታቸው ጋር ተፈጽሟል። የአሜሪካ ጠቅላይ ፍርድ ቤት ዶናልድ ትራምፕ በመወለድ የሚገኝ ዜግነትን የማስቀረት ውሳኔያቸውን ለማገድ ዳኞች የሚኖራቸውን ስልጣን ገደበ። የአሜሪካው ጠቅላይ ፍርድ ቤት የስር ፍርድ ቤቶች ፕሬዝደንቱን ትዕዛዝ ለማገድ የሚያስችላቸው ስልጣን ውስን እንዲሆን የበየነው ይህም ፕሬዚደንት ትራምፕ ትልቅ ድል ያሉትን እድል ሰጥቷቸዋል። ውሳኔው ትራምፕ ዜጋ ካልሆኑና ህጋዊ ሰነድ ከሌላቸው ስደተኞች የሚወለዱ ልጆች አሜሪካ ውስጥ በመወለድ ዜግነት እንዳያገኙ ለማድረግ ፕሬዚዳንታዊ ስልጣናቸውን ከመጠቀማቸው ጉዳይ ጋር የተያያዘ ነው። ስድስት ለሶስት በሆነ ድምፅ ውሳኔውን ያሳለፉት የጠቅላይ ፍርድ ቤቱ ወጋ ጥባቂ ዳኞች በውሳኔያቸው ትራምፕ በመወለድ የሚገኝ ዜግነትን ለማስቆም የሚያደርጉትን ሙከራ እያገዙ እንዳልሆነና ውሳኔው ፕሬዝዳንታዊ እርምጃዎችን በስፋት የተመለከተ እንደሆነ ተገልጿል። ባለሙያዎች ግን ውሳኔው ወደፊት የሥራ አስፈጻሚ እርምጃዎችን የመገዳደር ሂደትን እንደሚለውጥ በመግለጽ አርብ ዕለት በነበረው ውሳኔ ላይ ሕጋዊ ጥያቄዎች መነሳታቸው አይቀርም ይላሉ። የስደተኞች መብት ተቆርቋሪ ቡድኖችና 22 ግዛቶች ፕሬዝዳንት ትራምፕ ወደ ዋይት ሀውስ በተመለሱ በመጀመሪያው ቀን ባስተላለፉት ትእዛዝ አስተዳደራቸውን ከሰዋል። ትእዛዙ ከዚህ ቀደም በአሜሪካ ውስጥ የሚወለዱ ልጆች ወዲያው ዜግነት ማግኘት የሚያስችላቸውን ሕግ የሚሽርና በመወለድ የሚገኝን ዜግነት ይከለክላል። ይህንን ተከትለው በሜሪላንድ ማሳቹሴትስ፣ ዋሽንግተን እና ሌሎች ግዛቶች ፕሬዝዳንታዊ ትእዛዙ ተግባራዊ እንዳይሆን ያለመ ክስ ያቀረቡ ሲሆን ለጊዜውም ቢሆን እርምጃውን ማስቆም ችለዋል። ሆኖም የፍትህ መስሪያ ቤቱ ውሳኔዎቹ ህገ መንግስታዊ አይደሉም ሲል ጠቅላይ ፍርድ ቤቱ ይግባይ ብሏል። ጉዳዩን የተመለከተው ፍርድ ቤትም አርብ ዕለት የፌዴራሉ ፍርድ ቤቶች በስራ አፈጻጸም ትዕዛዝ ላይ ውሳኔ ለማስተላለፍ የሚያስችላቸውን ስልጣን ገድቦታል። ትራምፕ አርብ ዕለት በሰጡት ጋዜጣዊ መግለጫ ውሳኔውን እንደ ድል እንደቆጠሩት ገልጸው ለሕገ መንግሥቱ ለስልጣን ክፍፍልና ለሕግ የበላይነት ወሳኝ ድል ነው ብለዋል። ትራምፕ ጨምረውም ጽንፈኛ ዳኞች ፕሬዝዳንታዊ ስልጣናቸውን ለመሻር እንደሞከሩ ጠቅሰው እንዲህ ያሉ እርምጃዎች ለዲሞክራሲ ትልቅ እንቅፋት ነው ብለዋል። ዶናልድ ትራምፕ ባለፈው ጥር ወር ለሁለተኛ ጊዜ ሥልጣን ዘመናቸው ወደ ኋይት ሀውስ ከተመለሱ በኋላ አጀንዳቸውን ለማስፈጸም የሥራ አስፈጻሚ ትእዛዝን መጠቀም ጀምረዋል። ጠቅላይ አቃቢ ሕጉም ፖንዳ ውሳኔው ዳኞች የትራምፕን ፖሊሲዎች ማስቆም እንደማይችሉ የሚያሳዩ መሆናቸውን በጋዜጣዊ መግለጫው ላይ ተናግረዋል። ጠቅላይ ፍርድ ቤቱ ጥቅምት ወር ላይ በመውለድ የሚገኝ ዜግነትን የተመለከቱ ጥያቄዎች ይቀበላል ብለው እንደሚጠብቁ ፖም ተናግረዋል። አርብ ዕለት ጠቅላይ ፍርድ ቤቱ የተላለፈውን ውሳኔ ፍርድ ቤቶች አሁንም ቢሆን ኢ ህገ መንግሥታዊና ሕገ ወጥ ነው ያሉትን ፕሬዚዳንታዊ ትዕዛዝ ማስቆም እንደሚችሉ ቢገልጹም ፕሬዚዳንታዊ እርምጃው እንዲወስዱ በር ይከፍትላቸዋል። ጠቅላይ ፍርድ ቤቱ በውሳኔው መሰረት የትራምፕን መወለድ የሚገኝ ዜግነት የሚከለክለውን ትዕዛዝ በፍርድ ቤት አስተያየት ከቀረበበት ከ30 ቀናት በኋላ ተግባራዊ ሊሆን እንደሚችል ይታመናል። ቻይና ልትወረኝ ነው አለች ታይዋን። የታይዋን ብሔራዊ መከላከያ ሚኒስቴር ኤምኤንዲ ቅዳሜ ዕለት በታይዋን ዙሪያ አራት የቻይና አውሮፕላኖችና ስድስት መርከቦች ወደ ሰሜን የታይዋን ክፍል ገብተዋል። ቻይና ታይዋንን ለመውረርም እየተዘጋጀች ነው ሲል ነው እሪታውን ያሰማው። ኤምኤንዲ በኤክስ ላይ በለጠፈው ጽሑፍ ትናንት ከቀኑ ስድስት ሰዓት ገደማ የአራት የቻይና አውሮፕላኖችና ስድስቱ መርከቦች ታይዋንን ድንበር ጥሰው እንደገቡ ነው እያመለከተችው። ይህ በቅርቡ ቻይና በታይዋን ዙሪያ የምታደርገው እንቅስቃሴ በምዕራብ እስያ ውጥረት እየጨመረ ባለበት ጊዜ መሆኑ ደግሞ ቻይና ወታደራዊ እርምጃ ለመውሰድ የተዘጋጀች መሆኑን ያሳያልን የተባለው የታይዋን ፕሬዝደንት ቺንግቴ እንዳሉት የቻይና አውሮፕላኖች አጓጓዦችን በሻንዶንግ እና በሊአኖንግ በአቅራቢያ በሚገኙ ውሃዎች ላይ በተደጋጋሚ እንቅስቃሴ እያደረጉ ነው። ከዚህም በላይ የዩናይትድ ስቴትስ ኢንዶ ፓስፊክ ትእዛዝ በአካባቢ ያለውን የኃይል ጥበቃ ሁኔታ ከፍ እንዲያደርግ አስገድዶታል። እንደሚታወቀው 1949 ጀምሮ ታይዋንን በነጻነት ስትመራ ቆይታለች። ነገር ግን ቻይና ታይዋንን የግዛቱ አካል አድርጋ በአንድ ቻይና መርህ መጥራቷን እንደቀጠለች ነው። እናም አስፈላጊ ከሆነ ጊዜ በኃይል ወደ ውህደት እንደምታስገባትም ትናገራለች። ይህ በእንዲህ ሳለ ባለፈው ሳምንት የታይዋን ፕሬዚደንት ላይቺንግ በእስራኤልና በኢራን መካከል ያለው ውጥረት እየጨመረ ባለበት ጊዜ የታይዋን ጦር የጸጥታ ጥበቃውን እንዲያጠናክር ማዘዛቸውን ማዕከላዊ የዜና አገልግሎት ሲኤንኤ ዘግቧል። በቻይና በታይዋን ጫማ መለካት፣ በምዕራብ እስያ ውጥረቱ እየጨመረ መምጣት፣ በመካከለኛው ምስራቅ በእስራኤልና ኢራን ጦርነት እንደተካፈለች የሚነገርላት አሜሪካ በእስያ ሌላ ጦርነት ለማዋለድ እየሞከረች ነው ተብሏል። በሙምባይ የአስቸኳይ ጊዜ ማረፊያ ያደረገው የኢትዮጵያ አየር መንገድ ቦይንግ 787 አውሮፕላን ሰባት ተሳፋሪዎቹ ታመዋል ተባለ። ከዓለም አቀፉ መረጃ እንደተገኘው ከሆነ ትናንት ቅዳሜ ሰኔ 21 ቀን 2017 ጁን 28 2025 ጀምሮ የኢትዮጵያ አየር መንገድ ቦይንግ ሰባት ሰማንያ ሰባት አውሮፕላን ወደ ሙምባይ ሲበር በካቢን ውስጥ የነበረው ግፊት በመቀነሱ ምክንያት ድንገተኛ አደጋ አጋጥሞታል። በዚህ ምክንያት ሰባት ሳፋሪዎች ታመውበታል። አውሮፕላኑ በአየር ላይ እያለ የውስጥ ግፊቱ በመቀነሱ ድንገተኛ ሁኔታን ተጠቅሞ ለማረፍ ተገዷል ነው የተባለው። በደረሰው የአየር ግፊት መቀነስ ሳቢያ የታመሙትን ሰባት ሳፋሪዎች ወደ ሙምባይ ዓለም አቀፍ አውሮፕላን ማረፊያ እንደደረሱ የሕክምና እርዳታ ተደርጎላቸዋል። ከመካከላቸው አንዱ ሆስፒታል ገብቶ ሕክምናው እንደተደረገለት መረጃ ያመለክታል። የአደጋው መንስኤ በምርመራ ላይ ሲሆን የአየር መንገዱ የባለሥልጣናት እስካሁን ዝርዝር መረጃ አልሰጡም። ይህ ክስተት ባለፉት ጥቂት ቀናት ውስጥ በሌሎች አየር መንገዶች ላይ ከተከሰቱ ተመሳሳይ የአየር ግፊት መቀነስ ችግሮች ጋር የሚመሳሰል መሆኑን ግን የሚወጡ መረጃዎች ያሳያሉ። በመጨረሻም ባለፉት 48 ሰዓታት የትራምፕና የአሜሪካ አመራሮች፣ የኔታንያሁና የእስራኤል አገዛዝ አመራሮች በሚያወጧቸው መግለጫዎች እንዲሁም የምዕራባውያን ጋር በመናበብ የሚሰሩት የአረብ መገናኛ ብዙሃን የሚያወሩት ሁሉ ግራ የማጋባት የማሳሳት በዱላ የማስፈራራትና በርካሽ ስጦታዎች የማባበል አይነት ነው የሚል መረጃ እየወጣ ነው ይህ ሁሉ የሚያረጋግጠው እስራኤል ከአሜሪካ ጋር በመሆን ኢራንን እንደገና ለማጥቃት የተዘጋጀች ስለሆነ ነው ይባላል ከአሜሪካ ለቀረበላት የእጅ መስጠት ጥሪ እምቢቷን በተለያየ አመራር በኩል የገለጸችው ኢራን በበኩሏ ባለፉት ቀናት ዘመቻ የታየበትን ክፍተት ለመሸፈን በከፍተኛ ፍጥነት እየተንቀሳቀሰች ነው። ኢራን ከቻይና ጋር በመተባበር የሚሰሩ በሺ የሚቆጠሩ የጸጥታ አካላትን ያቀፈ የኤሊት ኢንተለጀንስ ፎርስን አቋቁማለች። የዚህ ኤሊት ፎርስ ዋነኛ ተልእኮ በሀገሪቱ የሚገኙ የሞሳድና የሌሎች አገራት የስለላ መረቦችን ማጋለጥና ማስወገድ እንደሆነ ይነገራል። እስከ ትናንት በነበረ መረጃ ኢራን ከ መቶ በላይ የሚሆኑ ከሞሳድ ጋር ይሰራሉ ብላ የጠረጠራቻቸውን አካላት በቁጥር ስራ አውላለች። በከፊሎቹ ላይ ማፋጣኝ ፍርድ ሰጥታለች። ከዚህ በተጨማሪ የአየር መከላከያ ሥርዓቷን ለማጠናከር በባለፈው የህንድ ፓኪስታን ጦርነት ጊዜ የታዩትን የቻይና አስር የጦር ጀቶችን ለመግዛት ጫፍ ላይ መድረሷም እየተነገረ ይገኛል።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 ክርስቲያን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያደርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ።